እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል በሰላም አደረሳችሁ አደረሰን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ ክርስቶስ ትንሣ ሙታን በአቢይ ኃይሎ ሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይዜሰ ኮነ ፍስሓ ወሰላም በስመ ኣብ ወወልድ ወመንፈስ ቅዱስ ኣህዶ ኣምላክ ኣሜን። እግዚአብሔርም ከእንቅልፍ እንደሚነቃ ተነሣ የወይን ስካርን እንደተወው እንደ ኃያል ሰው ጠላቶቹንም በኋላ መታ። በአብ በወልድ በመንፈስ ቅዱስ ስም እናምናለን። ዛሬም ዘወትርም ለዘላለሙ አሜን። ትንሣኤ ማለት ተንሣ ካለው የግዕዝ ግስ የተወሰደ ሲሆን ትርጉሙም መነሳት፣ አነሳስ ማለት ነው። እስራኤል ዘሥጋ ያከብሩ የነበረው በዓለ ፋሲካ ከባርነት ቀንበር ወደ ነጻነት የተላለፉበት፣ ከሐዘን ወደ ደስታ የተሸጋገሩበትን በዓል ነው። የሐዲስ ኪዳን ባዓለ ትንሣኤ ግን እስራኤል ዘነፍስ ወደ ከኀጢአት ጽድቅ የተመለስንበት ከሳሕር ወደ ክብር፣ አሮጌው ወደ ሐዲስ ሕይወት የተሸጋገርንበት መንፈሳዊ የነጻነት በዓላችን ነው። ፋሲካ በአረበኛ ፋሲካ ማለት ሲሆን ትርጉሙ ማዕዶት መሸጋገሪያ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትና ትንሣኤ በቀደምት ነቢያት የተነገሩና የተጻፉ አንቀጾች ብዙ ናቸው። የሞቱና የትንሣኤው ምስጢር በመጽሐፍ ሁሉ ሰፊ ቦታ ያለው ነው። ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ በሚናገረው ሞትና ትንሣኤ ከቅርቡ ከመስቀል አካባቢ በመነሳት ራሱ በዚያ መድኃኒታችን ኢየሱስ ክርስቶስ ሥርዓተ ቁርባንን ሠራበት ምሽት የሞቱና የትንሣኤው ነገር ሁሉ አንስቶ ለደቀ መዛሙርቱ በሰፊው ገልጾላቸዋል። በዚች ሌሊት ሁላችሁም ትክዱኛላችሁ፣ መጽሐፍ እረኛው ይመታል የመንጋው በጎችም ይበተናሉ ያለው ይፈጸማል ብሎ ነግሯቸዋልና ከዚህም ቀደም ብሎ በጉባኤው ይሰበሰቡ ለነበሩ ሕዝቡም ዮናስ በከርሰ አንበሪ ሦስት መዓልት ሦስት ሌሊት እንደኖረ ወልደ ጓለመያው ክርስቶስም ሦስት መዓልት ሦስት ሌሊት በከርሰ መቃብር ያድራል። ነገር ግን ወደ ገሊላ እቀድማችኋለሁ እያለ ይነግራቸው ያስተምራቸው ነበር። መድኃኒ ዓለም ኢየሱስ ክርስቶስ ስለ እሱ በተጻፈው መሠረት የመስቀል ጸዋተ መከራን ተቀብሎ በመስቀል ላይ ሞቶ ሞትን ይሽረው ዘንድ ሙታንን በሞቱም ሕያው ያደርጋቸው ዘንድ ሞተ። በእለት ዓርብም የተፈጠረውን አዳም በፈጸመው በደል ከተፈረደበት የሞት ፍርድ ነፃ ይሆን ዘንድ በባሕሪው ሞት የሌለበት አምላክ በእለት ዓርብ በመስቀል ላይ ዋለ። ወዳጆቹ የአርማትያሱ ዮሴፍና አስቀድሞ በሌሊት ወደ ጌታ የሄደው ኒቆዲሞስ በመስቀል ላይ የዋለውን ሥጋውን አውርደው ለመቅበር ከገዥው ከጲላጦስ ለምነው እንዲቀብሩ ተፈቀደላቸው። ከምሽትም ከመስቀሉ አውርደው እንደ ቤተ አይሁድ የአቀባበር ሥነ ሥርዓትና ልምድ የደቀቀና መዓዛው የጣፈጠ ሽቶ አዘጋጅተው ከጥሩ ሐር በተሠራ በበፍታም ገንዘው ዮሴፍ ለራሱ አሰርቶ ባሳነጸው አዲስ መቃብር ቀበሩት። ታላቅ ድንጋይም አገላብጠው ገጠሙት። ይህ ሁሉ ለአይሁድ ሊቃናትና ሕዝብ ሁሉ ደስ የሚያሰኝ አልነበረም። ስለ ጌታችን ኢየሱስ ክርስቶስ የሚደረገው ጥንቃቄና የሚሰጠው ክብር ሁሉ በእነሱ ዘንድ ምንም ተቀባይነት አልነበረውም ያ በሕይወት ሳለ በሶስተኛው ቀን አነሳው አለው ብሏልና ደቀ መዛሙርቱ በሌሊት ሰርቀው ወስደው ተሙታን ተለይቶ ተነሳ ብለው ህዝቡን ሁሉ እንዳያስቱ መቃብሩን ይጠብቁ በማለት ወስነው ነበር እያንዳንዱ አራት አባል የሚገኝበት በሦስት ፈረቃ የሚጠብቅ የጭፍራ ቡድን ተመድቦ መቃብሩን በንቃትና በጥንቃቄ እንዲጠብቅ ተደርጓል። ባለሥልጣኖችም ጭፍራውን ሁሉ ባለበት መቃብሩን ሁሉ አስቆልፈው በየቀለበታቸው ማህተማቸውን ሁሉ አትመው ነበር። ይህ ሁሉ በሚፈጸምበት ዕለትና ጊዜ እነ ማርያም መግደላዊት ማርያም ባውፍሌያና ሰሎሜ ከእግረ መስቀሉ ሳይለዩ ከመቃብሩ ፊት ለፊት ቆመው በሐዘን በተሰበረ መንፈስ የነገሩን ፍጻሜ ሁሉ የሚመለከቱ የአይን ምስክሮችም ነበሩ። ይሁን እንጂ ሰውን ለማዳን በፈቃዱ ያደረገው የቸርነት ሥራ በሥጋ ቢሞትም በባህሪ ሞት የሌለበትን ጌታ ሞትና መቃብር ይይዘው ሊያስቀሩት የማይቻለው በመሆኑ ኃጢአትን፣ ሞትንን፣ መቃብርን ሁሉ ደምሶ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል በሦስተኛው ቀን በሌሊተ እሁድ ከሙታን ተለይቶ ተነስቷል። በመቃብሩ ላይ ተገጥሞ የነበረው ታላቅ ድንጋይ ተገልብጦ የተጠቀለለበት ከፈንጨርቅ ሁሉ በአፈ መቃብሩ ተቀምጦ አግኝተውታል። የአይሁድ ጎመድ ሁሉ አልነበረም። ለጥበቃ ተመርጠው ልዩ ልዩ መሳሪያና ማስጠንቀቂያ ተሰጥቷቸው የነበሩ ጭፍሮችም ራሳቸውስ እንኳን መጠበቅ ተስኗቸው በያሉበት ወድቀው እንደ በርን ሆነው ነበር። ትንሣኤውን ለማየትም ወደ መቃብሩ ሲመላለሱ ያነጉት ቅዱሳን አንስትም ከሞት የተነሳው ክርስቶስን ለማየት ቀዳሚ እድል ነበራቸው። አስቀድማ ለማየት የበቃችው ማርያም መግደላዊት መሆኗን ቅዱስ ወንጌል አስቀምጦልናል። እርሷ በማስከተል ሁለት ሴቶችም አይተውታል። ጌታችን በተነሳ ጊዜ መልኩ እንደ ፀሐይ በሚያብራ ልብስ እንደ በረዶ በነጣ ግርማ ርእየቱ በሚያስፈራ ሁኔታ ተገልጾ ነበር። ሴቶቹንም አይዟችሁ፣ አትፍሩ። የተሰቀለውን ኢየሱስን እንደምትሹ አውቃለሁ። እርሱ ከዚህ የለም፣ እነሳለሁ እንዳለ ተነስቷል። ነገር ግን ኑ የተቀበረበትን ቦታ አዩ። ካያችሁ በኋላ ፈጥናችሁ ሄዳችሁ ከሙታን ተለይቶ እንደተነሳ ለደቀ መዛሙርቱ ንገሯቸው። በገሊላ ሁሉ ይቀድማችኋል፣ መታየትም ይጀምርላችኋል፣ በገሊላ ታዩታላችሁ ብሏቸው ወደ መቃብሩ እየመራ ወሰዳቸው። ሴቶችም ፍርሃትና ድንጋዜ በተቀላቀለበት የደስታ መንፈስ ተውጠው ወደ መቃብሩ ሄዱ። ፍርሃት የእግዚአብሔርን መልአክ ሁሉ ማየታቸው ነው። ደስታው ደግሞ ትንሣኤውን መስማታቸው ነው። በደስታ ተሞልተው ዜናውንም ለደቀ መዛሙርቱ ነግረው እየተቻኰሉ ሲሄዱ ጌታችን በመንገድ ተገለጠላቸው። እንዴት ሰነበታችሁ፣ አስታረኳችሁም አላቸው። ቀርበውም ሰገዱለት። እርሱማ አይዟአችሁ፣ አትፍሩ፣ ሂዱ ለወንድሞቻችሁ ገሊላ ሂዱ፣ በዚያብ ዘንድ ንገሯቸው፣ በዚያ ያዩኛል አላቸው። አስራ አንዱ ሐዋርያትም ዜናውን ሰምተው ወደ ተባለበት ቦታ ወደ ገሊላም ሁሉ ሄዱ። በዚያም ጌታችን ከሙታን ተለይቶ ተነሥቶ አዩት፣ ለርሱም ሰገዱለት። ለፍቅሩ ይሳሱ የነበሩ ጴጥሮስና ዮሐንስም በየጊዜው ወደ መቃብሩ ሄደው መነሳቱን ሁሉ አረጋገጡ። የክርስቶስ ትንሣኤ በስሙ ላመኑ ክርስቲያኖች ሁሉ ትንሣኤ ነው። ክርስቶስ ለሙታን ሁሉ በክሩ ሆኖ ተነስቷል። የሙታንን ሁሉ መነሳት የሚያረጋግጥልን የጌታ ትንሣኤ ነው። የክርስቶስም ትንሣኤ መርገመ ሥጋ፣ መርገመ ነፍስ፣ ሞተ ሥጋ፣ ሞተ ነፍስም ሁሉ የሻረበት ርደተ ገሃነም ጠፍቶ፣ በአዳም የተረፈው ፍርድ ሁሉ ተደምስሶ፣ ፍጹም ነጻነት፣ የማይለወጥ ደስታ የተገኘበት ሲሆን ይህም ቀን ፋሲካ ይባላል። ፋሲካ ደስታ ነው። እስራኤል ከግብፅ ባርነት ነፃ የወጡበት ቀን ፋሲካ ብለውታልና። የእርቅ፣ የሰላም፣ የድህነት ቀን ነው። ከሞትም ከመነሳት፣ ከመቃብርም ጨለማ ከመውጣት፣ ከዲያብሎስ ቁራኝነት ከመላቀቅ፣ ከሲኦልስ ሥርዓት ከመፈታት የሚበልጥ ምን ደስታ ሊኖር ይችላል? የክርስቶስ ትንሣኤ እግዚአብሔር እኛን ምን ያህል እንደ ወደደን የምናስተውልበት፣ የፍቅሩን ጥልቀት የቸርነቱን ስፋት የምናደንቅበት፣ የነፍሳችን ረፍት ነው። በሰው ዘንድም በታላቅ ቃል ሲነገር በተግባርም ሲፈጸም የሚታየው ፍቅር ዘመድ ወዳጅ የሚለይበት፣ ሰው ከሰው የሚዳላበት፣ ባለካባ ከባለካባ የሚበልጥበት የሚወደውን የሚወዱበት የሚጠላውን የሚጠሉበት ነው። ለሚጠሉት ይቅርና ለሚወዱት ተላልፎ የሚሞቱበት ፍጹም ፍቅር በዓለማችን አይታይምና መድኃኔዓለም ኢየሱስ ክርስቶስ እኛን የወደደበት ሕይወቱን እስከ መስጠት ደርሶ ቤዛ የሆነበትን ምስጢር የሰው ሕሊና መርምሮ ሊደርስበት አይቻልም። ተወዳዳሪ፣ ተነጻጻሪ፣ አቻ ምስያም የለውም። ከቀደምት አበው እና አብርሃም ልጆቻቸውን በቁርጥ ህሊና ለመሥዋት አቅርበዋል። እነ ሙሴ እነ ዳዊትም ሁሉ ይመሩት ይጠብቁት ለነበረው ህዝብም ተላልፈን እንሙት፣ እንቀጣ የህዝብን ቅጣት ሁሉ እንቀበል ብለው እንደ ነበር ተጽፏል። ግን በቅርብ ለነበሩ እንዲስተዳደሩበት ለተሾሙለት ለተወሰነ ሕዝብ ለወገኖቹ ብቻ ነበር። ሁሉን የሚያጠቃልል ሁሉን የሚያድን አልነበረም። መድኃኒታችን ኢየሱስ ክርስቶስ ግን በመስቀል ላይ መከራን ተቀብሎ የሞተ የመላው የሰውን ዘር የአዳም ልጆችን ሁሉ ለማዳን ነው። ቤተሰብና ዘመድ፣ ወዳጅና ጠላት፣ ወንዝና አካባቢ የሚለው አልነበረም። ከሰው አስተሳሰብ ሚዛን፣ ግምት ሁሉ የራቀ የጠለቀ ነውና የወደደን፣ መከራን የተቀበለው እኛን ስለወደደን ነው። ቀድሞ ዛሬም ያደረገልንንና ያደለንን ሁሉ አስበን ፍቅሩንም ተገንዝበን ለሰው በጎ ማድረግ በፍቅሩም መመላለስ እጅግ ያዳግተናል። ከሁሉ የሚርቀውና የሚደነቀው ያጠፋን ሁሉ የበደልን የጥፍጥፋታችንን ሞትን ሁሉ በራሳችን ላይ ሁሉ ያመጣን እኛ ስለሆንን እርሱ ስለ እኛ በደል ተላልፎ ከእኛ የተፈረደውን ፍርድ ሁሉ ተቀብሎ መሞቱ ይደነቃል። ስለዚህም ለእርሱ አንክሮ ይገባዋል። ሐዋርያው ቅዱስ ጳውሎስ እግዚአብሔር ምን ያህል እንደወደደን አስተውሉ፣ ጠላቶቹ ስንሆን በልጁ ሞት ይቅራልን ብሎ እንዳስተማረው ስንኳን ተላልፎ እስከ መሞት ድረስ የሚያደርስ ፍቅርና ከፍርድ ሁሉ የሚያድን ምን መልካም ሥራ ሳይኖር በእርሱ ፍቅር የተደረገልንን ቸርነት የምናስብበት የነፃነት ምስጋና ለት ነው። ሞት ስለ ካሰልን ይቅርታን አገኘን። በአንድ አዳም በደል ምክንያት ኀጢአት ወደዚህ ዓለም እንደ መጣች ሁሉ በዚችም ኀጢአት ምክንያት በሰው ሁሉ ሞት እንደ ተፈረደ ሁሉ ሰው ሁሉ በደለኛ ኀጢአተኛን ሁሉ እርሱን አሰኘው። በአዳም ኀጢአት ምክንያት የመጣ ሞት ከአዳም እስከ ክርስቶስ የነበሩትን የበደሉትንና ያልበደሉትን ሁሉ ገዛቸው። በታላቁ ሙሴስ እንኳን ሌላውን ሁሉ ሊያድን ራሳቸውንም ሁሉ ከሞት ማዳን ስላልተቻላቸው ለሞት ተገዝተዋል። ነገር ግን የእግዚአብሔር የጸጋ ስጦታ በኃጢአታችን ልክ የተደረገብን አይደለም። ራሱን ቤዛ አድርጎ ካሰልን ከዳግማዊ አዳም ኢየሱስ ክርስቶስ በተሰጠን ጸጋ በጥምቀት በሀብት በልጅነት የሰው ሁሉ ሕይወት በዛለን የተነሳው ክርስቶስ ሐዋርያት አይተውታል። ገጽ በገጽም ዓይን በዓይንም ፊት ለፊትም ተያይተዋልና እና ሰግደው ለታል አመስግነውታል። ደስታቸውን ፍጹም ሆኖላቸዋል። እናንተ አሁን ታዝናላችሁ፣ ነገር ግን እንደገና አያችኋለሁ፣ ልባችሁም ደስ ይለዋል፣ ደስታችሁም የሚወስድባችሁ የለም ያለው ተፈጽሟል። ለትምህርታቸው መሰረት ለስብከታቸው መነሻ የሆነ የጌታ ትንሣኤ ነው። ምስክርነታቸውም የጸና በትንሣኤው ነው። የተልእኳቸው ዋነኛው ዓላማ ሞቱንና ትንሣኤውን በመመርመር ላይ ያተኮረ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ በተለያዩ ቦታዎችና ጊዜያት እየተገለጠ ታይቷቸዋል። እስካረገበት አርባኛዋ ቀን ድረስ ከሐዋርያት ብዙ አልተለየም። ከዚህም ሁሉ ጋር በሐዋርያት ትምህርትና ሥርዓተ ጸሎት አካባቢ የነበሩት ሳይቀር ብዙዎቹ አይተውታል። ከሁሉ በቀዳሚነት መግደላዊት ማርያም፣ በመቃብሩ አካባቢ ለነበሩ እነዚያም ማርያም ባወፍልያ፣ ወደ ኤማዎስ ሲጓዙ የነበሩ ሁለት ደቀ መዛሙርቱ፣ ስምዖን ጴጥሮስ፣ ደቀ መዛሙርቱም አስራ አንዱ ሐዋርያትም ከዳግም ትንሣኤ እስከ ሁለተኛ ይቱ ሳምንት በኋላ ሰባቱ ደቀ መዛሙርት አንዱ ሐዋርያው ማቲያስ በገሊላ ዐሥራ አንዱ ሐዋርያት ማቲያስ ባለበት ዐሥራ ከአምስት ጀምሮ የሚበዙ ወንድሞችም ሐዋርያው ያዕቆብም ሁሉ ሐዋርያት በየጊዜው በየቦታው አይተውታል። ለእነርሱም ተገልጾላቸዋል። በመጨረሻም ለቅዱስ ጳውሎስ ተገልጾለታል። እንግዲህ ክርስቶስን የምናገኘው እርሱን በማመን ጸንተን በፍቅሩ መስለን በፈለግነው መጠን ስንሆን በፍቅሩም በዚያም በፍጹም በተሰጠን የልጅነት ጸጋ የክብሩ ወራሾች ለመሆን እንድንበቃ የትንሣኤውን ብርሃን በልባችን ሁሉ ይሳልብን። ሰሞነ ሕማማትና ሰሞነ ትንሣኤን እንድናከብር ቀደም ሲል በዲዲስቅያ በኋላ በፍትሐ ነገሥት ታዟል። ፍትሐ ነገሥቱ አንቀጽ 19 የሰሞነ ሕማማት መጨረሻ ስምንተኛው ቀን ዳግም ትንሣኤ ነው። ጌታችን ኢየሱስ ክርስቶስ የተነሳበት አንድ ጊዜ ነው። ዳግም ትንሣኤ ለምን ተባለ? ለሚለው ዳግም ትንሣኤ የተባለበት ምክንያት በአከባበር በስርዓት የመጀመሪያን ትንሣኤ ስለሚመስል ነው። የትንሣኤ ዕለት የሚባለው ቃለ እግዚአብሔር ሳይለወጥ በሙሉ በዚያ ቀን ይደገማል። ከዚያ ሌላ ሁለት መጠሪያ ስሞች አሉት እለዚህም ፈጸምታ ግባተ ግብር ይባላሉ። ፈጸምነ የተባለበትም የሰሞነ ሕማማት ትንሣኤ በዓል አከባበርን ፈጸምን ማለት ነው። አግብኦተ ግብር የተባለውም ጌታችን ኢየሱስ ክርስቶስ እኔ ልሠራው የሰጠዋችሁን ሥራ ፈጽሜ በምድር ላይ ያከበርኩህ ያለውን ከቅዳሴ በኋላ ሊቃውንት በዚህ ቀን ስለሚዘምሩለት ነው። በተጨማሪም የሐዋርያው ቶማስ ምስክርነት የሚታሰብበት ነው። ዳግመኛም ከስምንት ቀን በኋላ ደቀ መዛሙርቱ በዝግ ቤት ሳሉ ቶማስ ከእነርሱ ጋር ሳለ ደጁንም ዘግቶ ሳለ ጌታችን ኢየሱስ ክርስቶስ መጥቶ በመካከላቸው ቁሞ እንዴት ሰነበታችሁ፣ አስታረቅኳችሁ አላቸው። ሁለት ሰዓትም ማሳልፎ ስለመጣ እምድረሰሙን አለ። እጅም በስምንት ቀን ሲል ነው በመጀመሪያ መገለጡ ያገኘው ሐዋርያው ቶማስ ትንሣኤውን አላመነም ነበርና፣ ጣትንም ወደዚያ አምጣ እጆቼንም እይመን እንጂ ተጠራጣሪ አትሁን አለው። ቶማስም መለሰ ጌታዬ አምላክ ሆይ አለ። መዳሰሱን ሲያይ ጌታዬ፣ ማቃጠሉን ሲያይ አምላክ አለ። ገቦ መለኮቱን የዳሰሰ እጅ እጅ ሁሉ ሕያዊት ሁና በሕይወት ትኖራለች። በህንድም አገርም ሁሉ ከታቦት ጋር በመንበሩ ላይ ሁሉ አስቀምጠውታል። በዓመት በዓመትም በመቤታችን በዓል ባስተሪዮ ሊያጥኑ ሲገቡ የሚሾመውን ወታ ቀኝ እጁን ትይዘዋለች። አመት አገልግሎ ያርፋል። እንዲሁም በየዓመቱ የሚሾመውን ከራምዳ ትይዘዋለች። እንደዚሁም እያለች ትኖራለች። ይህን የሚያስተምረን የጌታችን ታምር የሐዋርያው ሥልጣንና ብቃት ነው። ብታየኛም መንክን ሳይው የሚያምኑኝ ብፁዓን ናቸው አለው። ለብርሃነ ትንሣኤው ያደረሰን አምላካችን እስከ ፍጻሜ ሕይወታችን በሕይወት የቀናት በምግባርም የጸናን ያድርገን። አሜን። ወሰባት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክብር ይቆየን፣ ዛሬም ዘወትርም ለዘላለሙ አሜን።